አለባት የሰው ክብር የሚባል ነገር የላትም። አንቺ ፍራ ቤት አርጊ ከፈለግሽ ቪዲዮ ጋር ብትመጣ ራሱ አታወራ ለሰው ክብር የላትም። የሚውት አርግታ በኮሜንት ነው የምታወራው። ንቀቷ ማለት ነው ክብር የሚባል ነገር አለ። ማነች እሷ? አሁን በፈጠራችሁ፣ ወይኔ ፈጣሪ፣ ትግስት ውስጥ እኔ ምን አሁን ታጠፋለች። ዙዙ ሒጅና አስተጥፊ ቢያት እንትናም ፕራይቬት ታደርጋለች። በፈጠራችሁ፣ ማሪያምን የፈጠራችሁ ፈጣሪ ፍሩና፣ አንተ ስርዓት የሚባል ነገር የለም ኑአፈበ ማኑኑ አይወቅከባለደል ኛን ሰላሳ ሰላሳ ትሉን አላችሁ። እንደ ማርን አስገቢያት፣ ማርን የምትለችን አስገቢያት። ዙዙ ሂጂ አስጠፊያት። ዙዙ አንቺ ማለት ነው። ማንንም አልፈራም። ክርት ምን ሆነሽ ነው? ዙዙ እንዳትሳደቢ። ሰላሳ አው ሰላሳ ነው። ሀላስ እንዳትሳደ ወይ ሰላሳ አካልሽ መረጃ እሺ ነው። አንቺ እኔ በራሴ ያፍራለሁ። እንምዝራበ አላውቅም፣ ነገር ግን ዙዙ ይኸውልሽ አንቺ ኑሪበት የሀይሚን ፕሮፋይል ነው ማለት ነው። እሺ፣ እንደዛ ከሆነ ሀይሚን የሚሳደቡ የለም። ስርዓት ይኑራችሁ እናንተ ለራፉ፣ በቃ ስርዓት ያዙ። እኛ በነገራችን ላይ ሰላሳ የምንልበት ምክንያት በሪከርዳችሁ ላይ ነው። በቃ የምን ሰላሳ ነው ዝጉ እንዴ! አረ እናንተ ስርዓት ይኑራችሁ። አሁን ሰላሳ አርባ ምንድን ነው እሺ?

እንደው እቺ ልጅ ሁሌ በምክንያት በባለፈ ነኝ በሀይሚ ምርኮኛ የምትባለው በእሷ ምክንያት ነው። ማለት ዝም ብላ እኮ ነው ሰው፣ ሰበብ ነው እንጂ የምትፈልገው ወይ ውስጥ ላይ እንደ መንሽን እያደረገች ነገር፣ እረፉ ከእምር ሰላም ይሻላል ያለው ጋር ንያለለን ጋ ያለስጀመር እሷ ጋርም አለ። የምሬን ነው የምላችሁ፣ እኮ ልጁን ለማዘግዘቅ እኮ ማለት ነው። ትናንትና አብርሃምና ሮታን ዘግዝቃለች ሄዳ፣ እዛ ያለ ከጨረቃ ፋሚሊ አልፋ ሌላ ቦታ ነው የሄደችው። እስኪ እኮ ጤነኛ ሰው የትዬው፣ አለበአላማዋ ምንድን እንደሆነ ነው ያልገባን። ጭራሽ አልፋ ተርፋ ጨረቃን አልፋ ሄደች፣ እዛ ግሬስ ሄደች የልጁን እናት ልታዘቅዝቅ። እህት ናት

ባለፈው ይሄ የሚዘግዝቀው ማለት ነው የገላኔ ላይ ዘግዝቀው አልহামዱሊላህ እሱ ጋር ምን ተደባና አልገባኝ እሱ ጋር ነው ቆይ እና ኔም ያልገበኝ ነገር በሰርቤም ባሰደበኝ እንዴት እረዳታለሁ አሁን ደግሞ ምን ሲስተም ጀምራለች? ከማታ ጀምሮ አይደለም፣ ከማታ ጀምሮ ነው። አዎ ሌላ ሰው ጽፎ ጽፎ እየላከላት እሷ ትኮ ስታለች። ወላይ ነው